ዛሬ ልዩ ቀን ነው። ይለያል ይለያል ማለት ነው። ወርቃማ ለመጅሊስ፣ እንዲሁ ለትራሶች፣ እንዲሁ ለመገደፊያ፣ ለተለያየ ነገር የምንጠቀማቸው ጣቃዎች ገብቶልናል። አልሐምዱሊላ። ለበዓልን አስመልክቶ የገቡትን ጣቂዎች እናሳያቸዋለን። እስከ መጨረሻ ተከታተሉት። ኢትዮጵያ ውስጥ መኪና የሚገባ በሙሉ እናደርሰዋለን። የትም ሀገር ሆናችሁ ማዘዝ ትችላላችሁ ማለት ነው። ልክ የተለያየ ነገር ለትራሶች፣ እንዲሁ ለመጅሊስ፣ ለመገደፊያ፣ ለሶፋዎች ልክ የተለያየ ነገር የሚሆንን ገብቷል እላችኋለሁ። እስከ መጨረሻ አብረን እናያለን ዝርዝሩን ማለት ነው ኢንሻላህ። አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ድና የተከበራቸው ቤተሰቦች እንዴት ናቸው? ደህና ናቸው ከኛጋ አልሐምዱሊላ። ረማዳን ሳ እንዴት ይዛችኋል? ዛሬ አስራ አራተኛ ቀን ነው ማለት ነው አልሐምዱሊላ። ጹሙ ደግሞ ከተጠቀመችሁ አላህ አድርገን። ዛሬ ደግሞ ቤተሰቦችን ይጠቅማል ወይም ደግሞ አስፈላጊ ነው እንትን ያሰብኩትን ይዤላችሁ መጥቻለሁ። የተለያየ ጣቃዎች አሉ ማለት ነው በዓልን አስመልክቶት የገቡት በቃ ለምርጫ ራሱ በጣም የሚከብድ ማለት ነው። በተለያየ ከረን አለ፣ ዲዛን አለ ማለት ነው። እና ያው ዲዛኖቹ ለእኛ ተው ከረኑ ደግሞ ለየት ለየት ይላል ማለት ነው። እንደዚህ አዲስ ነገር ገብቷል። ባአልን አስመልክቶ ላቸው ያለ ወንዶች እና በጣም እንደምትወድ ተስፋ አድርጋለሁ። እኔ ራሱ ምረጭ እና እዚ ውስጥ እስኪ እንትንም ቢሉኝ እኔ የትኛው እንደምመርጥ አላውቅም። ላ ገለባ ብጭ ነበር እያየሁት የነበረውና ና አይቼ አላውቅም ከዚህ በፊት የሚመጡት ሌላ ሌላ። ይሄ ደግሞ ለየት ብሎ በቃ ተሻሽሎ ምን ልበላችሁ እንደዛ ሆኖ ስለመጣ እና ለምርጫ ራሱ በጣም የሚከብድ ነው ማለት ነው። በተለይ አረንጓዴውን እዩት ማለት ነው። ዶቃውን ትላላችሁ ወላ አብሽከረን ወርቅማው አላቅም። ብቻ ለማንኛውም ኢትዮጵያ ውስጥ መኪና የሚገባበት ሙሉ እናደርሰዋለን። የትም ሀገር ሆናችሁ ማዘዝ ትችላላችሁ ማለት ነው። አሁን ደግሞ የተሰሩትን የተወሰነ ያለ እሱንም ማሳያችን የሚሆነው በጣም የሚያማምር ማለት ነው። እኔ ወላ ግን በጣም ተገርሜ ያለው በነገራችን ላይ የዶሮዎችም ማሉሉ ሙጥጋ ቅልቅል ምናምን ይሰራል። እንደዚህ ደግሞ ለብቻ ካለ ቅልቅል ይሰራል። እስቲን ቀዩ አንሳ። እንዴት አያችሁ ልጆቼ? ለየት ትላለች። ደግሞ ከሁሉ የሳበችኝ እሷ ናት ማለት ነው ከሁሉ። እና ገለባ ብጭ ሳያት ነበረ አታላ ማለት ነው። ግን ወላሂ አሁን አሁን ላይ እየገቡት ያሉት ጨርቆቹ ማሻ አላህ ማሻ አላህ የሆኑት ናቸው ማለት ነው። አሁን በፊት አረንጓዴ ፍርግርግ እንደዚህ እንደዚህ ነገሮች ናቸው። አሁን ላይ ደግሞ ተሻሽሎ ተሻሽሎ ማሻላ በፊት ማቆን እነዚህ ክሪ ምናምን ነው በቃ ምን ለበላቸው ለየት ብለው የሚታየው ማለት ነው። እና ስሊቨሯ ነው ቀዩዋን ትላላችሁ ማለት ነው። ወዶች ዶቋሳ እንዴት አያችሁ? አረንጓዴው ጋር ለምርጫ በጣም ይከብዳል። እኔ እንዴት እንደሆነ አላቅም። ለማንኛውም እስከ መጨረሻ ተከታተሉት። ትጠቀማላችሁ እንጂ አትጎዱም ማለት ነው። ብዙ አለ። ይሄ ብቻም አይደለም ማለት ነው። ደግሞ መጨረሻ ላይ ሌላም እንደዙ ደግሞ ከረኑ ያው ተመሳሳይ ሊሆን ይችላል በሌላ ዲዛይን፣ ዲዛይኖች ደግሞ አሉት። እሱንም ደግሞ ማስገባላችሁ ነው የሚሆነው ማለት ነው። አላቅም፣ ብቻ ወላሂ ምቹ ምቹ ነገር ናቸው ማለት ነው። ያው ደህና ደህና ነገር ለቤተሰብ ለማለት ነው ማለት ነው ማለት ምን ልበላችሁ? ያው እንግዲህ እኔ የወደድኩትን ነገር ወደ እናንተ ማድረስ እንትን ነው። እናንተም ደግሞ አበረታቱኝ። ያኔ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምን ችግር አለ? አይከፈልበት ወላ እንትን አይልም። ብቻ ለማንቸው ዝም ብላችሁ አይታችሁ ማለፍ ሳይሆን ላይክ አድርጉና አበረታቱኝ። እዚህ ጋር ደግሞ ይሄም ለየት ይላል ማለት ነው። ያው እንግዲህ እንዳልኳቸው ዛሬ እንግዲህ በንትን ጾም ቢፈጣ እኔ ፈጣ ነበረው ማለት ነው። በቃ የተለያየ ስለሆነ እኔ እንዴት እንደሆነ አላቅም ብቻ አይቺ ማላቃቸው ሁሉ ገብተዋልና ማሻ አላ ነጋዴዎች ሞ ለአቅርቦት ወላሂ ማሻ አላ ናቸው ማለት ነው። ወላሂ ጨምርላቸው። እኛ እንግዲህ ይህን ወስደን ነው ማለት ነው። ቤተሰቦቻችንን አስመርጠናላችሁ። እናንተን በፈለጋችሁ ከረን ነው የሚሰራላችሁ ማለት ነው። መጀመሪያ ይሄ ነው የሚላክላችሁ። ከዛ እናንተ በፈለጋችሁ ለምሳሌ አሁን አቡጋዶ ናት። ይህም እንደዛ ብረት ከረን በኦሞ ይሰራል። እንደዚህ በዶቃ ይሰራል። በጥቁር አለ፣ በቤት እንዲሁ ደግሞ በሲሊበር ጥቁር ራሱ ማሻላ ጎላ ብላ ምትታየው እሷ ናት። እሷ እና ቤጇ ስላላቸው ያው ክሬም ነገር አለ። ይሄ ደግሞ ትንሽ ቀደም ብሎ የመጡት ናቸው ማለት ነው። ይሄም በጣም ያምራል። በጣም ምንም የማይወጣለት ማለት ነው። እንደዚህ ባይቀላቀልና ራሱ ብቻ ራሱ ቢሰራ ራሱ ይሄ ብርቅ መጀመሪያ ላይ የመጣ ይሄ ሚገፍ ምናምን መስሎ ነበረ ማለት ነው። አሁን ላይ ደግሞ ቼክ ሲደረግ ማሻ አላህ ነው ማለት ነው። እና ይሄ ብርቅርቆች ብዙ ልጆች አሁን ስናስመርጣቸው አንዴ ነው ይሄ አይገፋም እንደ ምናምን የሚሉት አሉ ማለት ነው። ግን ማሻላ እስካሁን ምንም አልሆነም። አሪፍ ነው ማለት ነው። ያው እንግዲህ ቅድም ላይ ያሳየኋችሁ ደግሞ ትንሽ ብርቅርቁ ከዚኛው እንትን ያለ ነው። ይሄ ደግሞ በጣም የባሰ ነው ማለት ነው። አስባችኋል። ይሄንን ቤት ላይ ስፈረሹም ቤቱ ራሱ ይበላል ማለት ነው። ማብራት ምንም አያስፈልግም። ከምሬ ነው ወዶቼ። እና ካሜራ ማለም ብዙም እንትን አልነበረኝም። በራሴ ደግሞ ድምፄ አሁን ስሰማ ዛህማ ውስጥ ነበረና ያው እንግዲህ ታያላችሁ ድምፅ ምናምን ነበረ አጥፍቼ ለማስገባት እንትን አልኩት ማለት ነው። ሌላ ድምፅ እዚች ጋ ደግሞ ፋር እንትን ናቸው ማለት ነው። መሀል መሀል የምንጠቀማቸው ናቸው ማለት ነው። እሷም መሀል መሀል ስንጠቀማ አስባሻ አስባችኋል፣ ማሻላ የሆነ ነው። ለማንኛውም ይሄን ይመስላል ዛሬ ይዤላችሁ የመጣሁት። አበረታቱ ላይክ ሼር ሰብስክራብ ማድረግ አትርሱ። ማለት ነው የትም ሀገር ሆናችሁ እዘዙ እናደርሰዋለን። ማለት ነው ስልክ ቁጥሪን አስቀምጥላቸዋለሁ እዚህ ጋር ደሞ ለየት የሚያደርገን መገደፎቹ ለሲም ብለው ያስቀመጥ ናቸው አሉት ማለት ነው። እና የፈለጋችሁን በፈለጋችሁ እንትን ማዘዝ ትችላላችሁ። ይህ አሁን በሉም ውጤት የተሰሩት ናቸው ሁሉም ማለት ነው። ያው እንግዲህ በእንደዚህ ማለት ነው እናንተ በሚፈልጉ ነው መጅሊስም ያማረ ታላላችኋለሁ እንትም ብቻ አይደለ ይሄ ወርቃማ ልብስ ዩቱብ አላህ በጣም ነው የሚያማምሩት ለማንቸው ዛሬ እላቸው የመጣሁት ይሄን ይመስላል አበረታቱን ላይ በጣም ሙቷል ማለት ነው በእውነት እና እይታውና ላይክ እና እንትኑ ሌላና ሌላ ነው ብቻ አልহামዱሊላ ለማንቸው ይሄን ይመስላል ዛሬ ነገ ይጀላችሁ ይመጣውት እንደምታበረታቱን ተስፋ አደርጋለሁ